በርካታ የኃይል አቅርቦቶችና ምንጮች እንዳላት የሚነገርላት ኢትዮጵያ ያለውን የኤሌክትሪክ ሽፋን አሁን ካለው ለማሳደግና ዜጎችን ተጠቃሚ ለማድረግ የተለያዩ ስራዎች እየተሰሩ ነው። የኤሌክትሪክ ኃይል ተደራሽነትን ለማሳደግ ደግሞ የኤሌክትሪክ መሰረተ ልማት ግብዓት አስፈላጊነቱ አያጠያይቅም። ከውጭ የሚገባን ግብዓት በሀገር ውስጥ ማምረት ደግሞ ሀገር የምታውጣውን ከፍተኛ ውጪ ያስቀራል። ጉለትም ስላለ ሀገራችን ላይ፣ ማለት ትልቅ ጉለት አለ። ምክንያቱም የፎሬን ከረንሲ እጥረት አለ። አገራችን አሁን ባለችበት ሁኔታ ላይ ከፍተኛ ልማት ላይ ትገኛለች። ስለዚህ እኛ ያለነው ዜጎቿ ደግሞ ያየነውን በቁጭት የተነሳ ሰፖርት ለማድረግ እነኚህ ነገሮች ብናመርት ቀላል ነው። ኢንጂነር ኃይሉ ከበደም የኤሌክትሪክ መሰረተ ልማት ግብዓት በማቅረብ ስራ ላይ ተሰማርተው 18 ዓመታትን አስቆጥረዋል። ያቋቋሙት ማምረቻም ከ80 በላይ ለሚሆኑ ወጣቶች የስራ ዕድል የፈጠረ ሲሆን ለእውቀት ሽግግርም ድርሻውን እየተወጣ ይገኛል። በፊት ሀገር ውስጥ መመረት አይችሉም ተብሎ የሚታሰቡ ነገሮችን እዚህ ሀገር ደፍረን እንድንሞክራቸው ሞክረንም ደግሞ ብዙ ኤክስፔሪያንስ ወስደንባቸዋል። እነዛን ነገሮች አግኝተናል። በጣም ብዙ የኢንጂነሪንግ ፕሮዳክቶች እናመርታለን። ከዛ ጋር በተያያዘም ብዙ ለራሴም የሚሆን ብዙ ነገሮች እናውቅ ያሉን ትምህርት ቤት የተማርኩበት ኖርማሊ ቴዎሬቲካል ነው እንጂ ፕራክቲካል የሉ። እዚህ ደግሞ በፕራክቲካል ብዙ አይነት ስራዎችን እንሰራለን። እውቀቶችንም አዳዲስ ልምዶችንም አግኝቻቸዋለሁ። ማንሰራው የሞዴፊክ ስራዎች የለም፣ ማሽናሪዎችንም እናመርታለን። ኢንጂነር ኃይሉ ለበርካታ ዓመታት በሀገር ውስጥ እንዲሁም በውጭ ሀገር ያካበቱትን ልምድ በመያዝ ኢትዮጵያ ያላትን እምቅ አቅምና ያለውን እጥረት በመለየታቸው ነበር ስራውን የጀመሩት። መጀመሪያ ላይ የሰራሁት መከላከያ ውስጥ ነው የሰራሁት፣ ከትምህርት ቤት እንደወጣው ማለት ነው። ከዛ በኋላ ደግሞ ሬስ ኢንጂነሪንግ የሚባል ካምፓኒ የውጭ ካምፓኒ ውስጥ ሰራው ኤክስፒሪየንስ አገኘው። እንዲሁ የዱባይ ካተል ፒረል ቀልጥሎ ነበረ ለተወሰነ ጊዜ፣ በጣም ለጥቂት ጊዜ አይቼ፣ ያንን ሳይ አገሬ ውስጥ ለምን አልሰራም ብዬ ያንን ስራ ትቼ ተመለስኩ። ከተመለስኩ በኋላ አውቶማቲካሊ ይህንን ላይሰንስ አውጥቼ ከዛ ተመልሼ ማለት ነው ስራ ጀመር። በወዳደቁ ብረታ ብረቶች አማካኝነት ለኤሌክትሪክ መሰረተ ልማቶች ግብዓት የሚሆኑት የተለያዩ ምርቶች ይመረታሉ። መብራት ኃይል መስመር ይዘረጋል። መስመር ሲዘረጋ ደግሞ እላው ላይ ያሉ እነኚህ መስመሮች ይዘው የሚሄዱ የሚሸከሙ ብረታ ብረቶች አሉ። ከነኚህም ውስጥ በእንግሊዝኛ ክሮስ አርም ይባላል። ክሮስ አርሙን የሚይዙ ማቴሪያሎች ደግሞ እነኚህ ኮላር ይባላሉ። እንደገና ደግሞ ኢንሱሌተሩን የሚይዘው ደግሞ የሱ የሆነ ብሎን ነትና እንደገና ደግሞ እንዲሁ እሱን ፊክስቸር ይዞ ያለ ጥርስ ያለው ብረት አለ። ላሜራ ማጠፊያዎች እንዲሁም ደግሞ በሲኤንሲ ዘመናዊ በሆነ ኮምፒውተራይዝድ በሆነ ማሽን የተለያዩ ቅርጻቅርጾች ይወጣሉ። ጥርሳ ጥርሶች ይሰራሉ ማለት ነው። በድርጅቱ የሚመረቱ ምርቶች ለተለያዩ ተቋማትም ይቀርባሉ። ከሰራናቸው ነገሮች ውስጥ የአዲስ አበባ ውሃ ወደ 80 ኪሎ ሜትር እንዲሁም ደግሞ የአዲስ አበባ ቦሌ ለሚ ምጣድ ኦልሞስት ወደ 1 ሺ ምጣዶች አራት ሺ ሰራተኛ የሚሰራበት አምስት ሜጋዋት እኛን የሰራ ነው። መስመር ዝርጋታውን ኤሌክትሪክ ሰፕላይ ማድረግ ማለት ነው። ከዋናው ጋን እስከ ተጠቃሚው እስከ ያለው ቦታ ላይ እኛን የሰራ ነው። ድሮ በውጭ ሀገር ነበር የሚሰራው ይሄ ሁሉ ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት እሱ ኦልሞስት 80 ፐርሰንት ደንበኛችን ነው። የእኛን አብረን ነው የምንሰራው። ከአመታት በፊት በጥቂት ካፒታልና በአንድ ሰራተኛ የተጀመረው የማምረት ሂደት ዛሬ ላይ ሚሊዮኖችን ተሻግሯል። በዛን ሰዓት 200 ሺ የነበረ ዛሬ በማሽነሪ ደረጃ በጣም ብዙ ማሽኖች ኤሌክትሮ ሜካኒካል ላይ የሚሰሩ ቢያንስ ቢያንስ ዘጠኝ ማሽኖች አሉ። ተሽከርካሪ ጋር አጠቃላይ ወደ 13 ይኖራሉ። ኦልሞስት ከ150 ሚሊዮን ብር በላይ ካፒታል ይኖረናል ብዬ አስባለሁ። ኢትዮጵያ የኤሌክትሪክ ኃይልን ተደራሽ ለማድረግ እየሰራች በመሆኑ ዘርፉ ሰፊ የገበያ እድል አለውና ና ሌሎችም ይህንን የስራ መስክ ቢሰማሩበት ውጤታማ ይሆናሉ። ኤነርጂ ይመረታል ከዛ በኋላ ትራንስሚት ይደረጋል፣ ዲስትሪቢዩት ይደረጋል። ፍላጎቱ ወደ ማን ነው ቢባል፣ ወደ ኢትዮጵያ፣ ሰፊዋ ኢትዮጵያ ነው ዲስትሪቢዩት የሚደረገው። ስለዚህ ይሄ ሁሉ ሃርድዌር ማቴሪያል ይፈልጋል። ይሄ ቢሰራበት ብዙ ማርኬትም አለው፣ ብዙ የሰው ኃይልን ሊይዝ ይችላል። ስለዚህ ሰዎች በዚህ ሴክተር አጥንተው ቢሰሩ የበለጠ ሰክሴስፉል ይሆናሉ። ኢንጂነር ኃይሉ በቀጣይ በኤሌክትሪክ ምሰሶዎች ላይ ያሉ የተለያዩ ምርቶችን እንዲሁም የኤሌክትሪክ ትራንስፎርመሮችን በማምረት ከኢትዮጵያ አልፎ ለውጭ ገበያ ለማቅረብ እየሰሩ ነው።